የዛሬው ዕለት ለሀገራችን መጻኢ ተስፋና ወደ ብልጽግና ለምናደርገው ጉዞ ከፍተኛ ትርጉም ያለው ታላቅ ቀን ነው። ሀገራችን ኢትዮጵያ በማኅፀኗ የያዘቻቸው የማዕድን ሀብቶች በተለያዩ የሀገራችን ክፍሎች በአይነትም በብዛትም ተከማችተው የሚገኙ ናቸው። ይህ የኦጋዴን ሰርጥ ከብዙዎቹ የኢትዮጵያ አካባቢዎች መካከል በተፈጥሮ ጋዝና በድፍድፍ ነዳጅ ከፍተኛ ክምችት ያለው ነው። እንደ ኢሮፓያን አቆጣጠር ከ1920ዎቹ መጀመሪያ ጀምሮ ይህ ሀብት እንዳለና በተለይ ከ1940ዎቹ ጀምሮ ጥልቅ ምርመራዎችና ፍለጋዎች በተለያዩ ኩባንያዎች ሲደረጉ ቆይተዋል። እንደ ኢሮፓያን አቆጣጠር ከ1970ዎቹ መጀመሪያ ላይ የነዳጅ ጉድጓዶች መቆፈር ተጀምሮ ላለፉት 53 ዓመታት በርካታ ኩባንያዎች በተለያዩ የኦጋዴን አካባቢዎች ጥናቶችና የነዳጅ ጉድጓድ ቁፋሮዎች ሲያከናውኑ ቆይተዋል። መንግስት ለማዕድን ዘርፍ የሰጠውን ከፍተኛ ትኩረት ተከትሎ ጂሲኤል ከተባለ ኩባንያ ጋር በአዲስ መልኩ በመፈራረም እነሆ የፍለጋ ጥናቱን ከጀመር ከ85 ዓመታት በኋላ የነዳጅ ጉድጓድ ቁፋሮችን ከጀምርን ደግሞ ከ53 ዓመታት በኋላ በአንድ ዓመት ከሁለት ወራት ፈጣን ግንባታ የመጀመሪያውን ምዕራፍ የኦጋዴን ጋዝ ልማት ለሀገራችን ገበያ ለማቅረብ በቅተናል። ይህም መንግስት ፕሮጀክቶችን በቅቱ አቅዶ በከፍተኛ ትጋትና ክትትል ከባለ ሀብቶች ጋር በጋራ በማልማት በአጭር ጊዜ ጀምሮ ማጠናቀቅ አዲሱ የሀገራችን ባህል እየሆነ የመጣው ልምምድ ሌላው ማሳያ ነው። ይህ ከሀገር ፍጆታ ተርፎ ወደ ውጭ ኤክስፖርት የሚደረግ ከፍተኛ የሀብት አቅም ያለው አካባቢ ረዘም ላሉ አመታት የግጭትና ያለመረጋጋት ቀጠና ሆኖ የቆየ ሲሆን ባለፉት አመታት ከፍተኛ ለውጥ በማምጣት አስተማማኝ የሰላምና የልማት ቀጠና የሆነ አካባቢ ነው። በዚህም የተነሳ ዛሬ በሀገራችን እስካሁን በታሪክ በአንድ ጊዜ ከተጀመሩት ሁሉ ከፍተኛ ኢንቨስትመንት ዋጋ ያላቸው ሜጋ ፕሮጀክቶች በዛሬው ዕለት እንዲጀመሩ የመልማትና የመበልፀግ ጅማሮ ለሀገራችንም ለአካባቢውም ተስፋን የፈነጠቀ የልማት ጮራ ሆኗል። ይህ ለሀገራችን ትንሣኤ ለእድገትና ለብልጽግና ህያው ማሳያ ተደርጎ የሚወሰድ ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዛሬ ዕለት በመጀመሪያው ምዕራፍ የተፈጥሮ ጋዝን የሚያጣራና ወደ ፈሳሽነት የሚቀይር ፋብሪካን እውን አድርገናል። ይህ ፋብሪካዎችና ተሽከርካሪዎች የሚጠቀሙት አዲሱ አማራጭ የኃይል ምንጭ ነው ከፊት ለፊታችሁ የምታዩአቸው ተሽከርካሪዎች በዚህ ፋብሪካ ተጣርቶ በተቀነባበረ የተፈጥሮ ጋዝ የሚንቀሳቀሱ ናቸው ኢትዮጵያ በራሷ የነዳጅ ምርት ተሽከርካሪን አንቀሳቅሳለችና ይህ የረዥም ጊዜ ምኞታችን እውን ሆኗልና እንኳን ደስ ያላችሁ እንኳን ደስ ያለን ማለት እፈልጋለን በሁለተኛው ምዕራፍ በዛሬው ዕለት ከኦጋዴን ሰርጥ የምናወጣውን ተፈጥሮ ጋዝና ድፍድፍ ነዳጅ የሚያቀነባብሩ አራት ሜጋ ፕሮጀክቶች፣ ለፕሮጀክቶቹ የሚያስፈልጉ የኃይል መንገድና ሌሎች መሰረተ ልማቶችን ጨምሮ እስከ አስር ቢሊዮን ዶላር ኢንቨስትመንት ወጪ የሚጠይቁ ፕሮጀክቶች ግንባታ ተጀምረዋል። በተለመደው በአዲሱ ፕሮጀክቶችን ጀምሮ የማጠናቀቅ ልምምዳችን በፍጥነት እንደምናጠናቀቅ ሙሉ እምነት አለኝ። በጠዋቱ መርሃ ግብራችን ጎዴ ላይ የተጀመሩት በአመት 3 ሚሊዮን ሜትሪክ ቶን የሚያመርተው ይህም ለሀገራችን በአሁኑ ወቅት የሚውለውን ፍጆታ ሶስት እጥፍ የሚያክል ዩሪያ ማዳበሪያ የሚያቀነባብረው ዳንጎቴ ጎዴ ማዳበሪያ ፋብሪካ እንዲሁም በሁለት ምዕራፎች ተከፋፍሎ የሚጠናቀቀው የድፍድፍ ነዳጅ ማጣሪያ ፋብሪካ ሁለቱም ምዕራፎች በሚጠናቀቁ ጊዜ የሀገራችንን የናፍጣና ቤንዚን ፍላጎታችንን ከ80 እስከ 90 በመቶ የሚሸፍን ሲሆን ፕሮጀክቶቹ በተቀመጠው ምዕራፍ መሰረት ከሁለት እስከ አራት ዓመታት የሚጠናቀቁ ከካሉብ እስከ ጎዴ የሚዘረጋውን 18 ኪሎሜትር ርዝመት ያለውን የነዳጅ ቱቦ በማካተት ከ4 ቢሊዮን ዶላር ወጪ የሚደረግባቸው ከ5000 በላይ ዜጎች የስራ እድል የሚፈጥሩ ሜጋ ፕሮጀክቶች ናቸው። እዚህ አሁን ያለንበት ካሉብ ላይ የተፈጥሮ ጋዝን በመጠቀም አንድ ሺህ ሜጋዋት ኤሌክትሪክ ኃይል የሚያመነጭና ዛሬ በምዕራፍ አንድ የተመረቀውን ፈሳሽ የተፈጥሮ ጋዝ ማቀነባበሪያ በ12 እጥፍ የሚበልጠውን ፋብሪካ ከ 1 ከአንድ እስከ ሁለት ዓመታት አጠናቀን በ2.4 ቢሊዮን የአሜሪካን ዶላር ግንባታውን አስጀምረናል። ካሉብ ላይ የሚከናወኑ ፕሮጀክቶች እስከ 3 ሺህ ለሚደርሱ ዜጎች የሥራ ዕድል የሚፈጥሩ ናቸው። እነዚህ ፕሮጀክቶች ሲጠናቀቁ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደ ማይቀለበስ አስተማማኝ ደረጃ የሚያደርሱ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሬ የሚያስቀሩ ናቸው። የሀገራችንን የብልጽግና ጉዞ ትርጉም ወዳለው ደረጃ የሚያሸጋግሩ፣ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው፣ ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ባለፉት የለውጥ ዓመታት የማዕድን ዘርፍ የኢኮኖሚው አንዱ ምሰሶ እንዲሆን ከተደረገ ወዲህ ከፍተኛ ጥናቶችና ዝግጅቶች ሲደረጉ ቆይተዋል። እነሆ ዛሬ የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውብት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና፣ ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ጊዜው ሲደርስ ልክ እንደ ዛሬው እየመረቅንና እያስጀመርን የብልጽግና ጉዟችንን በከፍተኛ ትጋትና ትኩረት የምናስቀጥል መሆናችን ስገልጽ በሙሉ እምነት ነው። ክቡር ጠቅላይ ሚኒስትር እነዚህን ሜጋ ፕሮጀክቶች በርሶ አመራርና በማያቋርጥ ድጋፍ ውጭ እውን የማይሆኑ ስለሆነ ለርሶ ከፍተኛ ምስጋና ከአክብሮት ጋር አቀርባለሁ። አመሰግናለሁ።